አርዕስተ ዜና የኢትዮጵያ አየር መንገድ የቦይንግ 737 ማክስ አውሮፕላኖችን ለማዘዝ ከስምምነት ላይ መድረሱን አስታውቋል። አየር መንገዱ 11 ተጨማሪ 737 ማክስ አውሮፕላኖችን ለማዘዝ የሚያስችለውን ስምምነት በዱባይ ኤርሾ ማድረጉንም ገልጿል። በቀዳሚነት የያዝነው ጉዳያችን ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የገጠሙት ተግዳሮቶች አብዛኞቹ ፖለቲካዊ ጉዳዮች ናቸው ማለቱ ተሰምቷል። ሀገራዊ የምክክር ሂደቱ ወደ መጨረሻው ምዕራፍ እየተቃረበ ያለ ቢሆንም የተለያዩ የፖለቲካ ፓርቲዎች እየተሳተፉ አይደለም ሲሉ የምክክር ኮሚሽኑ ዋና ኮሚሽነር ገልጸዋል። በዝርዝር ይዘነዋል። በናይጄሪያ በአንድ ትምህርት ቤት ውስጥ በተፈጸመ ጥቃት አንድ መምህር ሲገደል 25 ተማሪዎች ታግተው መወሰዳቸው ተሰማ። በሰሜናዊ ምዕራብ ናይጄሪያ በአንድ ሁለተኛ ደረጃ ትምህርት ቤት ላይ በተፈጸመ የታጣቂዎች ጥቃት ሴት ተማሪዎቹን ሲከላከል የነበረ አንድ መምህር የተገደለ ሲሆን ሌላ መምህር ቆስሎ ሕክምና እየተደረገለት ነው ተብሏል። የምናስደምጣችሁ ይሆናል። ዩክሬን የጦርነቱን አቅጣጫ ይቀይራል ያለችውን የጦር ጀቶችን ከፈረንሳይ መግዛቷ ተሰምቷል። ፕሬዚዳንት ዘለንስኪ ወደ ፓሪስ ካቀኑ በኋላ አንድ መቶ የሚሆኑ ራፋል የጦር ጀቶችን መግዛታቸው ተነግሯል። አብራችሁን ስትቆዩ የምታደምጡት ይሆናል። ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን፣ እንዴት ቆይታችኋል? ከሀገር ውስጥ እንዲሁም ከውጭ አዝናቸውን የሰዓቱን ዜናዎች ወደ እናንተ ማድረስ ጀምረናል። ከዜናዎቹ ጋር ምህረት ደግፍ ነኝ፣ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። የኢትዮጵያ አየር መንገድ የቦይንግ 737 ማክስ አውሮፕላኖችን ለመግዛት ተፈራረመ። የኢትዮጵያ አየር መንገድ የቦይንግ 737 ማክስ አውሮፕላኖችን ለማዘዝ ከስምምነት ላይ መድረሱን አስታውቋል። አየር መንገዱ 11 ተጨማሪ 737 ማክስ አውሮፕላኖችን ለማዘዝ የሚያስችለውን ስምምነት በዱባይ እርሾ ማድረጉንም ገልጿል። እነዚህ ተጨማሪ 11 አውሮፕላኖችን ለማዘዝ የኢትዮጵያ አየር መንገድ ከስምምነት ላይ መድረሱ ወሳኝ ነው ያሉት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የኢትዮጵያ አየር መንገድ ከቦይንግ ጋር ያለው አጋርነት ባለፉት ዓመታት እያደገ መጥቷል ብለዋል። አየር መንገዱ ዘመናዊ አውሮፕላኖችን ሲረከብ ደንበኞችን ይበልጥ በምቾት የማጓጓዝ ጥረቱን እንደሚቀጥልም ጠቁመዋል። የቦይንግ የንግድ ሽያ ሽያጭና ግብይት ከፍተኛ ምክትል ፕሬዝዳንት ብራንድ ማክሙለን በበኩላቸው ስምምነቱ 80 የሚጠጉ ዓመታትን ለተሻገረው የኢትዮጵያ አየር መንገድ ከቦይንግ ጋር ያለውን አጋርነት የሚያጠናክር እንደሆነ ተናግረዋል። የኢትዮጵያ አየር መንገድ 737 ማክስ አውሮፕላንን ጨምሮ 787 ድሪም ላይነር እና ሌሎችንም የቦይንግ ስሪት አውሮፕላኖችን እየተገለገለባቸው ይገኛል። ምክክር ኮሚሽን የገጠሙት ተግዳሮቶች አብዛኞቹ ፖለቲካዊ ጉዳዮች ናቸው ሲል ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን የገጠሙት ተግዳሮቶች አብዛኞቹ ፖለቲካዊ ጉዳዮች ናቸው ማለቱ ተሰምቷል። ሀገራዊ የምክክር ሂደቱ ወደ መጨረሻው ምዕራፍ እየተቃረበ ያለ ቢሆንም የተለያዩ የፖለቲካ ፓርቲዎች እየተሳተፉ አይደለም ሲሉ የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። ከፓርቲዎቹ ባሻገር የትግራይ ሕዝብን በምክክር ሂደቱ ውክልና የለውም ማለታቸውን ዶቼቬለ በዘገባው አስፍሯል። የምክክር ሂደቱ ከተጀመረ የሶስት ዓመት ዕድሜ ያስቆጠረና በርካታ ስራዎችን ሲሰራ የቆየ ቢሆንም እንኳ መፍትሄ ያላገኙና መፍትሄ የሚሹ ጉዳዮች በርካታ መሆናቸውም ተነስተዋል። ያሉት ችግሮች መፈታት ባለመቻላቸውም የተጀመሩ ስራዎችን በእቅዱ መሰረት ማከናወን እንዳልተቻለም ተነግሯል። ከሁለቱ ጉዳዮች ባሻገር የሀገራዊ ምክክር ኮሚሽንና ሰባተኛው አጠቃላይ ምርጫ የሚካሄድበት ጊዜ መደራረብ ራሱን የቻለ ተግዳሮት መሆኑም ተነግሯል። በተጨማሪም ኮሚሽኑ የታጣቂ ኃይሎች ተወካይነን ወይንም ግንኙነት አለን ካሉ አካላት ጋር ከፖለቲካ ፓርቲዎች፣ ከምርጫ ቦርድ፣ ከሚዲያዎች፣ ከፌዴራልና ክልል የስራ ኃላፊዎች፣ ሲቪክ ማህበራት፣ ከተለያዩ ሀገር ኤምባሲዎች ዓለም አቀፍ ተቋማትና በውጭ ሀገር ከሚኖሩ ዜጎች ጋር ውይይት ሲያደርግ መቆየቱን አስታውሷል ሲል ዘገባው ጠቅሷል። እንጀራ እና ዳቦ በተለያዩ ሸቀጣ ሸቀጥ ሱቆች እንዳይሸጡ ተከለከሉ። የአዲስ አበባ ምግብና መድኃኒት ባለስልጣን በቀጥታ ለምግብነት የሚውሉትን እንጀራ እና ዳቦ በተለያዩ ሸቀጣ ሸቀጥ መደብሮች ውስጥ መሸጥን የሚከለክል ውሳኔ አስታውቋል። ይህን ክልከላ ተግባራዊ የሚያደርግ አዲስ መመሪያ በቅርቡ ስራ ላይ እንደሚውልም ተገልጿል። ክልክላዊ የተጣለው እንጀራና ዳቦ በሸቀጣሸቀጥ መደብሮች ውስጥ ከተለያዩ መርዛማ ነገሮች፣ ሳሙናና ለጤና ጠንቅ ከሆኑ ኬሚካሎች አጠገብ ስለሚሸጡ መሆኑን የባለስልጣኑ ምክትል ሰራ አስኪያጅ አቶ ንጋር ቀታ ተናግረዋል። በሱቆች ውስጥ የሚቀርቡት እንደ ኦሞ፣ በረኪና፣ ፊሊቲና የአይጥ መርዝ ያሉ አደገኛ ኬሚካሎችና የጽዳት እቃዎች የደረቅ እንጀራ ንጽህናን አደጋ ላይ ስለሚጥሉ የሸማቹን ጤና ለመጠበቅ ሲባል ይህን አሰራር መቀየር አስፈላጊ ሆኖ በመገኘቱ ነው ያሉት ደግሞ የባለስልጣኑ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ናቸው። ባለስልጣኑ ባስቀመጠው አዲስ መመሪያ መሰረት እንጀራና ዳቦ ለገበያ መቅረብ ያለባቸው በምግብ ቤቶች፣ በዳቦ ቤቶች እንዲሁም ለዚሁ መሸጫነት በተፈቀደላቸው የእንጀራ መደብሮች ውስጥ ብቻ መሆኑን የኢኤምኤን መረጃዎች ያመላክታሉ። ኢትዮጵያ ሁነቶችን በማስተናገድ ከዓለም ቀዳሚ መሆኗ ተገለጸ። ኢትዮጵያ ከ10 ሚሊዮን በላይ ተሳታፊዎችን ባካተቱ 4300 በላይ ሁነቶችን በማካሄዷ ከዓለም ቀዳሚ መሆኗን የሥራና ክህሎት ሚኒስቴር አስታውቋል። ይህ የተገለጸው የ2018 በጋራን ገንባ በሚል መሪ ቃል የኢንተርፕሪነርሺፕ ሳምንት በይፋ በተጀመረበት መድረክ ላይ ነው። ኢትዮጵያ የሥራ ፈጠራ ሥነ ምህዳሩን ምቹ ለማድረግ በወሰደችው እርምጃ ቀዳሚ መሆኗንም በመድረኩ ተጠቁሟል። የዘንድሮ የኢንተርፕሪነርሺፕ ሳምንት ሲከበር ያለፉ ስራዎች የሚቃኝበት ይሆናል ያሉት የስራና ክህሎት ሚኒስትር ሙፈሪያት ካሚል በሚቀጥለው ዓመት ላይ ተግባራዊ ሊሆን የሚችለው በስፖርት ዘርፉ ላይ ያተኮረ የስራ ፈጠራ መሆኑን ገልጸዋል። የስራ ፈጠራ ሳምንት ሲባል ከሳምንትነቱ ባለፈ የተለያዩ ስራዎች የተሰሩበት ሲሆን የወጣቶች ባንክ የተቋቋመበት፣ ከተለያዩ ባንኮች በሀሳብ ብቻ ብድር የሚያገኙበት እንደሆነም እንዲሁም ሌሎች ስራዎች እንደተከናወኑም ተጠቁሟል። ከሕዳር 8 እስከ 14 ለተከታታይ ሰባት ቀናት በዓለም አቀፍ ደረጃ የሥራ ፈጠራ ሳምንት እየተከበረ ሲሆን በኢትዮጵያም ሳምንቱን የፓናል ውይይት፣ የሽልማትና የእውቅና መስጠት መርሃ ግብሮች ይካሄዳሉም ተብሏል። በናይጄሪያ ትምህርት ቤት ላይ በተፈጸመ ጥቃት በርካታ ሴት ተማሪዎች ታገቱ። በናይጄሪያ በአንድ ትምህርት ቤት ውስጥ በተፈጸመ ጥቃት አንድ መምህር ሲገደል 25 ሴት ተማሪዎች ታግተው መወሰዳቸው ተሰምቷል። በሰሜናዊ ምዕራብ ናይጄሪያ በአንድ ሁለተኛ ደረጃ ትምህርት ቤት ላይ በደረሰ የታጣቂዎች ጥቃት ሴት ተማሪዎቹን ሲከላከል የነበረ አንድ መምህር የተገደለ ሲሆን ሌላ መምህር ቆስሎ ሕክምና እየተደረገለት ነው ተብሏል። በአካባቢው መጠሪያ በአንዲት ተብለው የሚታወቁት በርካታ ቁጥር ያላቸው ታጣቂዎች ተኩስ በመክፈት ወደ ትምህርት ቤቱ ሲያቀኑ ከመንግስት ኃይሎች ጋር መዋጋታቸውም ተሰምቷል። ከመንግስት የጸጥታ ኃይሎች ጋር ካካሄዱት ዘለግ ያለው ውጊያ በኋላም ሴት ተማሪዎቹን እንደ ሽፋን በመጠቀም ተማሪዎቹን አግተው በመውሰድ ለማምለጥ ችለዋል ነው የተባለው። የአካባቢው ፖሊስ ተማሪዎቹን ለማስመለስ ከተሰማሩ ወታደሮች በተጨማሪ ከፍተኛ ቁጥር ያለው የፖሊስ ኃይል በፍለጋ ስራው ላይ መመደቡን ቢቢሲ ዘግቧል። ከዚህ ቀደምም በናይጄሪያ ካዱና ክልል በፈረንጆቹ አቆጣጠር መጋቢት 2024 በትምህርት ቤት ላይ በተፈጸመ የእገታ ጥቃት ከ200 በላይ ተማሪዎች በታጣቂዎች መወሰዳቸው ይታወሳል። እስራኤል የፍልስጤም ተዋጊ ቡድን ከፍተኛ መሪን ገደለች። የእስራኤል የስለለ አባላት የፍልስጤም ተዋጊ ቡድን ከፍተኛ አመራርን ገደሉ። የሐማስ የትግል አጋር እንደሆነ የሚነገርለት የፍልስጤም ተቃዋሚ ኮሚቴ በድብቅ ሲንቀሳቀሱ በነበሩ የእስራኤል የስለለ አባላት ዋሴም አብደላ ሀድ የተባለ አንድ ከፍተኛ መሪው እንደተገደለበት አስታውቋል። ከፍተኛ አመራሩን አብደላ ሀድን ጨምሮ የታጣቂ ቡድኑ አባላት በጥቅምት ሰባቱ የሐማስ ጥቃት በመሳተፋቸው ነው እስራኤል እርምጃ የወሰደችባቸው ተብሏል። ይሁን እንጂ በእስራኤል በኩል ስለ ግድያው በይፋ የተሰጠ ማረጋገጫ የለም። ታጣቂ ቡድኑ በጋዛ ዴር አልባላህ ተፈጸመ የተባለውን የእስራኤል ጥቃት ያልተጠበቀ የፈሪ የግድያ ተልእኮ ነው ሲል የጠራው ሲሆን በእስራኤል ላይ የአጸፋ እርምጃ ስለመውሰድ ያለው ነገር የለም ሲል ጄሩሳሌም ፖስት ዘግቧል። በጋዛ የተኩስ አቁም ስምምነቱ ተግባራዊ እየተደረገ ሲሆን፣ በዶናልድ ትራምፕ የቀረበውን የጋዛ የተኩስ አቁም ስምምነት ቀጣይ ሂደት በተመለከተ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ እየተጠበቀ ይገኛል። ዩክሬን ከፈረንሳይ የጦር ጀቶችን ገዛች። ዩክሬን የጦርነቱን አቅጣጫ ይቀይራል ያለችውን የጦር ጀቶችን ከፈረንሳይ መግዛቷ ተሰምቷል። ፕሬዚዳንት ዘለንስኪ ወደ ፓሪስ ካቀኑ በኋላ 100 የሚሆኑ ራፋል የጦር ጀቶችን መግዛታቸውን ተናግረዋል። መረጃዎች እንደሚያመላክቱት በፈረንሳይ ዳሶ አቪዬሽን የተሰሩት እነዚህ ባለ ሁለት ሞተር ጀቶች ከአየር ወደ አየር ውጊያ የበላይነትን ከመቀዳጀት ገዳይ ሚሳኤሎችን በአየር ላይ ከመጥለፍ አንስቶ ሩቅ ርቀት ያሉ ስልታዊ ኢላማዎችን እስከ መምታት ድረስ ሰፊና አስፈሪ መሆናቸው ተነግሯል። እነዚህ ጀቶች የሩሲያን የማያባራ የሚሳኤልና የድሮን ጥቃት ለመመከት ለምትታገለው ዩክሬን ወሳኝ ስለመሆናቸውም ተገልጿል። ዩክሬን እስከ ዛሬ ከምዕራባውያን ባገኘቻቸው የጦር መሳሪያዎች ስትከላከል ብትቆይም እንደ ራፋል ያለ ሌላቀ ቴክኖሎጂ የታጠቀ ጀት ማግኘቷ የጦርነቱን ሚዛን ሊቀይር የሚችል ክስተት ነውም ተብሏል። ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር መልካም ቆይታ